ኤልዛቤል ንግስቲቱ ማለት ነው። በግፍ ናቡቴን እንዳስገደለችው በጉልበት መሬቱን እንደነጠቁ መጽሐፍ ቅዱስ ይናገራል። አሁን እዚህ ውስጥ ይህንን ማነሳው ኤልዛቤልም የለችም፣ እዚህ አካባቢም የለም። ናቡቴዎች ግን የአርባምንጭ ህዝበ ክርስቲያኖች ናቸው። ይሄ ቦታ ሃምሳ ዓመት ቤተ ክርስቲያን የተጠቀመችበት መስዋዕት የሰዋችበት ቦታ ነው የነበረው። መወያየትን የሚያህል ነገር የለም። ማስተዋልን የሚያህል ነገር የለም። መተማመንን የሚያህል ነገር የለም። የአገር ሽማግሌዎች የአገር አባቶች ሁሉም አንድ ሆነው፣ ሀገር ሰላም የምትሆነው ሁሉም ስለ ሀገር ሲያስብ እኮ ነው። ከተማ ሰላም የምትሆነው ሁሉም ስለ ከተማዋ ሲያስብ ነው። የየግሉን ሀሳብ ሁሉም ካሰበ ሀገርን ትፈርሳለች፣ ከተማም ትጠፋለች፣ ትፈርሳለች። ሁሉ በአንድ ህሊና፣ በአንድ አስተሳሰብ የበላይ ኃላፊዎችም የሀገር መሪዎችም ጭምር ሆነው ከክልሉም ጭምር ሆነው ይህን ነገር እንዴት እንፍታው፣ ይህን ትልቅ ህዝብ እንዴት አድርገን ደስ እናሰኘው በሚል ርዕስ በብስለት አርቆ በማየት አርቆ በማሰብ ይሄ ቦታ የምንወስደውን ቦታ ይወክላል። ይሄን ህዝብ ደስ ያሰኛል፣ ይህ ህዝብ ይረካል። በሚል አስተሳሰብ ጉዳዩ ተፈቶ ይሄው ከተማችን ሰላም ሆና ክቡር ፕሬዚዳንት የተናገሩት ነገር አለ። እኛ ለቤተ ክርስቲያኗ ምንም ያደረግነው ነገር የለም፣ የሚገባትን ነው ያደረግንላት ነው ያሉት። የርስት ጉዳይ ከባድ ስለሆነ ብዙዎቹም ቦታችን ከሚወሰድ ብሞት ይሻላል የሚሉ ህዝቦች ነበሩ። ያ ሁሉ አልፎ በመነጋገር ሁሉም ሰላም ሆኖ፣ አዎ በሰላማዊ መንገድ ቢነጋገሩ ኖሮ ናጉዴ አይሞትም፣ መሪውም ግፍ አይሰራም። ሲትያው ግፍ አሰራል ነበር ያለመነጋገር ነው ያለ መወያየት ያለ መግባባት በአምባገነንነት ድሃውን እንደገደሉት መጽሐፍ ቅዱስ ይናገራል። እና አሁን በጣም አደጋ የሆነብን ነገር አለ፣ እዚሁ እንዳላችሁ የምንጠቁመው አደጋ የሆነብን በሽታ የሆነብን ደዌ የሆነብን የእናንተ እጅ የሚያስፈልገው የእናንተ መፍትሄ ሰራዊነት የሚያስፈልገው ጉዳይ የቅዱስ ገብርኤል ቦታ የሰው አጽም አውጥተው ወስደው እኛ ጋር ብዙ ሰዎች ተመላልሰው ነበር። አክስቴ እዚህ ተቀብራ ነበረ፣ አጎቴ እዚህ ተቀብሮ ነበረ የሚሉ ሰዎች ተመላልሰው ነበረ። ሰነድ በሌላቸው በሰዎች በግር በተለካ ሜትር በአግባቡ በባለሙያ እንኳን ያልተለካ ቦታ ተወስዶ ይሄ በጣም አደጋ ሆኗል። ከተማችን ውስጥ ትልቁ በሽታ አሁን ይሄ ነው። ሌላ ምንም ችግር የለም። ሁሉ ሰላም ነው። ይሄን ቦታ የእናንተ እጅ ተጨምሮበት፣ የቅዱስ ገብርኤል የመቃብር ቦታ ይሄ አጽመ ቅዱሳን ያረፈበት ቦታ ያነጋግራል። በጣም መጥፎ ነገር ነው። አጽም ነው ከዛ ቦታ የተወሰደው። ይሄ በጣም አደገኛ ነገር ነው። በጣም ከባድ ነገር፣ ለከተማዋ ደዌ በሽታ የሚሆን ነገር ነው። እና እጃችሁ ተጨምሮበት ፊት ለፊት ያለ ነገር በቅዱስ ገብርኤል የቅዱስ ገብርኤል ቦታ እኮ ይሄ ብቻ አልነበረም። ያው በኋላ የተገኘ ካርታ ሆነ ስለ ሰላም ብላ ቤተክርስቲያን ዝም ብላለች እ በዙሪያውን ሙሉ የያዙ ሰዎች የገብርኤል ካርታ የሚያሳይ ቦታ አሁን ይህ በሀይል በጉልበት ተይዞ